አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ ደግሞ እናንተን ይጠቅማል ብለን ያሰብነውን አዲስ ቪዲዮ ይዘን መተናል። እስከ መጨረሻው እንድትከታተሉንም ጋብዘናችኋል። ሁላችንም የምንቸገርበት አንድ ነገር አለ። እሱም ምንድን ነው? ቋንቋ። አንድ ሰው የራሱ ቋንቋ ይኖረዋል። ነገር ግን የሰውን ቋንቋ በቀላሉ መናገር ይከብደዋል። ወይም ደግሞ የማናውቀውን ቋንቋ ስንሰማ ትርጉሙ ምን ይሆን ብለን መጠየቃችን አይቀርም። ዛሬ ይዤላቸው የመጣሁት ቪዲዮ እሱን ችግር በትልቁ ሊቀርፍለን የሚችል ቪዲዮ ነው። ብዙዎቻችን ለስራ ወደ ተለያዩ ሀገራት እንሄዳለን። ለምሳሌ ብዙ እህት ወንድሞቻችን ሳውዲ ላይ ለስራ ይመጣሉ። ብዙዎቻችን አናውቅም ይህ ምንድን ነው በአረበኛ ይህ ምንድን ነው ያ ምንድን ነው የሚለውን ነገር መለየት ይከብደናል ስለዚህ እንሻአላህ የዛሬውን ቪዲዮ እስከ መጨረሻው ከተከታተላችሁ ጥሩ መፍትሄ ታገኙበታላችሁ ምንም ሰዓት ሳናባክን ወደ ቪዲዮችን እንገባለን እንደ ስከዛሬው ወይም እንደ ሁል ጊዜው? በስልካችን ላይ ሊኖር የሚገባ አፕሊኬሽን አለ። እሱ ምንድነው? ፕሌይ ስቶር። ይህ አፕሊኬሽን ስልካችን ላይ እንፈልጋለን። ፈልገን ካገኘነውም በኋላ ወደ ውስጥ በመግባት የማሳያችሁን አፕሊኬሽን ታወርዳላችሁ። ነካን፣ ወደ ውስጥ ገባን። ከዚያ በኋላ የሰርች መፈለጊያ ምልክቱን ነክተን ከላይ ምን ብለን እንጽፋለን? ጉግል ትራንስሌት ጂኦኦ፣ ራሱ መጣ እንደምታዩት። ከላይ ያለው ጉግል ትራንስሌት የሚለው የምንፈልገው አፕ ይሄንን ነው እና እሱን እንነካዋለን። ነክተን ወደ ውስጥ ከገባን በኋላ እንደምታዩት፣ ከታች ያለው ጉግል ትራንስሌት የሚለው ከአንድ ቢሊየን ሰው በላይ ይጠቀመዋል። ሰኛም እሱን ኢንስታል የሚለውን ነክተን እናወርዳለን። እዚጋ እንደምታዩት በሰማያዊ አይከን የተቀመጠችው ምልክት እኔ ጋር ኦፕን ነው የምትለው ምክንያቱም ከዚህ በፊት አፕሊኬሽኑን ስላወረድኩት ማለት ነው። እናንተ ግን አፕሊኬሽኑ ከሌላችሁ ኢንስታል የሚል ይመጣላችኋል። እሱን ነክታችሁ አፕሊኬሽኑን ታወርዳላችሁ ማለት ነው። ሶ እኔ ወደ ውስጥ እገባለሁ። እናንተ ደግሞ ካላወረዳችሁት አወርዳችሁ ወደ ውስጥ ኦፕን የሚለውን ትነካላችሁ። ቢስሚላህ ወደ ውስጥ ገባን። እንደምታዩት ነው ልክ ወደ ውስጥ እንደገባችሁ የምታገኙት ይህን ኢንተርፌስ ነው። ይህን ዋጅሃ ይሉታል አረቦቹ። ከላይ እንደምታዩት ነው ሰው ከላይ ያለው ክፍት ቦታ የምንጽፍበት ቦታ ነው። እንደምታዩት ደግሞ እዚህ ጋር የኢንግሊሽ እና አምሃሪክ የሚሉ ሁለት አይከኖች አሉ። እነዚህ ምንድናቸው የሚለውን እነግራችኋለሁ ከግራ በኩል ያለው አይከን እንድን ተረጉመው የምንፈልገው ቋንቋ ነው። ለምሳሌ እዚህ ጋር የተጻፈው ምንድነው? እንግሊዘኛ ነው። ወዴት ነው የሚተረጎመው የሚለውን ደግሞ የሚወስነው በቀኝ በኩል ያለው አይከን ነው። ለምሳሌ እኔ በእንግሊዘኛ የሆነን ቃል ሳስገባ መልሱን በአማርኛ ይሰጠኛል ማለት ነው። ላሳያችሁ። ለምሳሌ ከላይ እንጻፍ። ይህ የመጻፊያ ቦታ ነው፣ ኢንተርቴክስት የሚለው ማለት ነው። የምንፈልገውን ጽሁፍ እናስገባለን። እንነካውና፣ ለምሳሌ በእንግሊዝኛ ቦል ማለት ምንድን ነው? ቢኤልኤል ከላይ ቦል ብላችሁ ስትጽፉ እንደምታዩት ትርጉሙ ከታች በአማርኛ ኳስ የሚል መጣ ማለት ነው። ስለዚህ ሁሌም ማሰብ ያለባችሁና ማወቅ ያለባችሁ ከግራ በኩል ያለው አይከን የሚተረጎመው ቋንቋ ነው። የሁለተኛው በቀኝ በኩል ደግሞ ያለው ትርጉሙ የሚመጣበት ነው። ለምሳሌ እናዟዙረው። እንደምታዩት መሀል ላይ ሁለት የተዟዟሩ ቀስቶች አሉ። እነሱን ቀስቶች ስንነካ እንግሊዝኛ ከግራ በኩል መሆኑ ትቶ ከቀኝ በኩል ይመጣል። እንደምታዩት ነው አማርኛ ከግራ በኩል ሆነ እንግሊዘኛ ከቀኝ በኩል ሆነ ማለት ነው። ይህ ማለት በአማርኛ ጽሁፍ ጽፈን ወደ እንግሊዘኛ ይተረጉምልናል ማለት ነው። አሁን በአማርኛ አንድ ቃል እናስገባ። ለምሳሌ መኪና፣ መኪና ማለት በእንግሊዘኛ ምንድን ነው ብለን መጠየቅ ብንፈልግ እንደዚህ ነው የምናደርገው፣ መኪና ብለን እንጽፋለን። በግራ በኩል እንደምታዩት ካር ብሎ በእንግሊዘኛ ይመጣል ማለት ነው። በዚህ ብቻ አያበቃ ከታች የምታዩት የሳውንድ ምልክት ስንጫናት ትክክለኛ የቃሉን ድምፅ ያወጣልናል። እንጫናት። ካር ካር። ስለዚህ በአማርኛ መኪና በእንግሊዝኛ ካር መሆኑን አወቅን ማለት ነው። እስኪ እዚሁ ላይ ሳንቀይረው የሚተረጎምበትን ቋንቋ ደግሞ ሌላ ቋንቋ እናርገው ለምሳሌ አረበኛ እናድርገው። እንግሊሽ የሚለውን እንነካና አረበኛ የሚለውን እንፈልጋለን። ከዚህ ውስጥ እንደምታዩት ሁለተኛ ላይ ያለችው ይቼ ማለት ነው አረቢክ ነው የምትለው እሷን ከነካን እንደምታዩት አረበኛ ተቀየረ ማለት ነው። እያችሁታ። ስለዚህ በአማርኛ መኪና ብለን ስንጽፍ በአረበኛ ምን ሆነ ማለት ነው፣ ሰያራ ሰያራ የሚል ጽሑፍ ያመጣልናል። ኦፍኮርስ፣ እናንተ ምንድን ነው የአረበኛ ልትሉ ትችላላችሁ፣ ይህ አረበኛ ምንድን ነው የሚለው ብላችሁ ልትደናገሩ ትችላላችሁ። ምክንያቱም አረበኛ ማንበብ ስለማትችሉ ማለት ነው። ስለዚህ ምን ታደርጋላችሁ? ከታች ያለችውን የድምፅ ምልክት ትጫናላችሁ ማለት ነው። እንደቅድሙ እሷን ስትነኳት ሰያረቱን ሰያረቱን አያችሁ አደለ፣ ሰያረቱን ሰያረ የሚል ድምፅ ታወጣለናለች ማለት ነው። በዚህ መልኩ አወቀን ማለት ነው። እንደዚሁ እየቀያየራችሁ የፈለጋችሁትን ማድረግ ትችላላችሁ። ይችን የቀስቷን ምልክት ደግሞ እንደ ቅድሙ ከነካ ነው፣ ከአረበኛ ወደ አማርኛ ትርጉም ይሆናል ማለት ነው። ለምሳሌ በአረበኛ የሆነ ቃል እንጻፍ፣ ሃዳ ቤቱን ብለን እንጻፍ ለምሳሌ በአረብኛ ሃዛ በይቱን በእንግሊዝኛ በአማርኛ ምን ሆነ? ይህ ቤት ነው። ይህ ቤት ነው የሚል ትርጉም ይሰጠናል ማለት ነው። ይህ ቤት ነው። ይህ ቤት ነው። እንግዲህ የዛሬው ቪዲዮአችን በአጭሩ የትኛውንም ቋንቋ ለመተርጎም የሚያስችለንን ነው ያሳዩኋቸው። በዚህ መልኩ ቋንቋን መለማመድ ትችላላችሁ ለማለት ነው። ቪዲያችን ይህን ይመስላል። እስከ መጨረሻው ስለተከታተላችሁ እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።